ከፍ በይ ሀገሬ፣ የምድር ብርጌጥ የሰውነት ጣራ የዓለም ቅልፍ ሳቢ የፍጻሜ አሻራ የቃል ኪዳን ሀገር አትድከም ያደራ ባክሽናት አንችን የሙሽራ ልብሽ አይሰበር ልብ በሌለው ጭፍራ ደንደን በልብሽ የፍጥረታት ተስፋ መጠጊያ እንዳናጣ ምድር ዓለም ሲጠፋ ሁሉም ሀገር ጠፍቶት ማዋያ ማደሪያ ያኔ ትወርጃለሽ ከፍ በይ ኢትዮጵያ። በኃጢአት ማበል እንዲህ ተዘርግተን በሴራና በሸፍጥ በቁም ተገንዘን ሸተትን ጠነባን የሰው ጭቃ ሆንን ለመጽዳት ስንፈልግ በደም እየታጠብ ከሰውነት ተራ ሰው መሆንን አጣን። አንቺ የምድር ጌት አንቺ እናት አለሜ ከፍ ብለሽ ማየት ነው ትልቁ ሁልሜ በቃ የበቃሽ አላትነሽ በውሬ ቢላ እየሳለ ነው የማፀነሽ ፍሬ የጠበው ጡቶሽን ቆርጦ ሊሰጥ ላውሬ የማያዝን እርጉም ለጨቅላ ልጆችሽ እንዴት አበቅለው ቅዱሱ ማጽንሽ! በምን ቀን ወለድሸው እስኪማ ነገሪን፣ መድኃኒት እንስጠው ቅጠሉን በጠሰን። ባያምንበት እንኳን የአባቶቹን ጥበብ አእምሮ ይፈወስ ያፍልቅ ጥሩ ሐሳብ። ለካ አይታከምም በሴራና ደባ የታሰረ ስርዓት ፈጣሪ ካልፈተው በአንድ ግማሽ ሌሊት። ይህንን ከምታይ እስከዛ ከፍ በይ አልነበረምና ጭራሽ አንችን መሳይ ሁነሽ እንደነበር የፍጥረት አሲሳይ። አዎ ከፍ በይ ወደ ላይ ሳደርሽ እንዳትቆም የሰባተኛ ሰማይ። ዛሬማ በቀይሽ ሰው አለ ሰው የለም። ዛሬማ በደብርሽ ሰው አለ ሰው የለም። በሱ ቅዱስ ጸበል ተረጭቶ የሚያገግም አዎ ሰው አለ ሰው የለም። በሰውነት ቋንቋ ተግባብቶ የሚታደም የሞላ ብቻ ነው በትናንት ተረት ሀገር የሚያጨልም። በአያትነት ቁና ልጅነት ተሰፍሮ ተከልሎ ቆሟል በጎሳ አጥር ታጥሮ እናም ይበቃሻል ባረጃ አስተሳሰብ ፍጹም አትመሪ፣ ትውልድሽ ከራሱ ከተፋ ራስሽና ኑሪ። የምድር ህብር ጌጤ ሰውነት ጣራ፣ የዓለም ቀልብ ሳቢ የፍጻሜ አሻራ፣ የቃል ኪዳን አገር አትርከም ያደራ። ሁሉም ሀገር ጠፍቶት ማያ ማደሪያ፣ ያኔ ተወርጃለሽ። ከፍ በይ ኢትዮጵያ፣ መሸከሙ ይብቃሽ ግፍና መከራ። አዲስ ቀን ተመልከች፣ ፈንጥቂ አዲስ ጮሪያ። ያኔ ሞሰብ ስሪ አብቅለሽ ግራምጣ፣ ባንድ እንድንበላ ወጥተን ከዚህ ጣጣ እስከዛ እንፋሎትን ባሽን ጥረጊና ይብቃሽ። እንዳይሳለቁ ደክመሽ በመቅረትሽ አጥፍቶ ጀብድ ፈጸምኩ እያለም የሚፎክር በዚህ ግልብ ትውልድ እንዴት ተሰየመች ይች ታላቅ ሀገር? ፍራከሽ ክፋዮች የገዛ ልጆችሽ ሚስሩ በራቀ ባልተፈታ ቅኔ በታሰረች ሀገር አውቅልሽ ይላታል አወይ ጅልነቱ አወይ አለማፈር። በደመና ህልሙ ተፈናጦ ሽምት ያስወጣናል ስንል ከተተን ወደ ማጥ፣ እንዲህ ያለ ትውልድ ከምትሸከሚ ታይ አዲስ ቀናፍቂ ታይ ነገናልሚ። ስለዚህ ከፍ በይ በከፍታሽ ማማ፣ ግምት አትይጅ እንዲ በጨለማ አውድማሽ። ካልሞላ አውድማሽ፣ ካልሞላ በምርጥ የዘር ፍሬ፣ ትውልድ ሽራባል በማለዳ ወሬ። ትልቅ እውነት ይዞ ትውልድ ከሰከረ፣ በሐሳብ ተመርጦ መሪ ካልሰመረ፣ የአውሬ ዘር ይበቅላል ከዋለ ካደረ መብቀል ሁሉስ በቅሏል በጎሳነት መሬት ዘሮ አንድ አይነት ሆኖ ቡቃያ ለይቶት የክብር ስም ሰጥተው በቋንቋ ሸፈኑት። ጀሮ ዳባ ብለሽ እንን አትስሚ ላንድ አፍታ ተኝተሽ አዲስ ልማለሚ ከባዶ ትውልድሽ ራይን ሰንኒ በገዛ ልጆች ውስጥ ተመትረሽ ሳታልቂ በመብረቅ ብልጭታ በጨረሯ ሰበዝ ያሳያል ኢትዮጵያዊነትን። ያንን ትልቁን ወንዝ ይህንን እያየ ሰው እንዴት ይዘግጣል? ሕሊናው አርጅቶ ሐሳቡ ሸብቷል ሰው የሚባል ወርካ። ትልቅ ስም ደርበን ቅጽል ስም ማውጣቱ ለምን አስፈልግን? አማራ፣ ኦሮሞ፣ ትግሬ እያልን ወደ ታናሽነት ቁልቁል ተምዘገዘግን። ያለ ስም ስም ሰጡን በይዋህ ልባችን እኛም ተቀበልን መጠሪያ ያደረግነው ለብዙ ሺህ ዘመን ስንጠይቅ ሲገባን አማራነት ለካ ቅጽል ጒድፍ ስም ነው። ኦሮሞነት ለካ ቅጽል ጒድፍ ስም ነው። ትግራይነት ለካ ቅጽል ጒድፍ ስም ነው። ሶማሊያም፣ ደቡብም፣ ክንባታም፣ ወላይታም እንደዛው በመርገምት ደረበን ለዘመን ያኖር ነው። የማይቈረቁረን አውልቀን ብንጥለው እሳት ውስጥ ጨምረን አመድ ብናደርገው አወይ ቃላት ከንቱ ምኑ ይነገራል። ለካ ዘረኝነት ካውሬነት ይከፋል። ለካ ጎጠኝነት ካውሬነት ይብሳል። ከሰው ጎራ አውጥቶ ጫካ ያስመንናል። ራሱን ለማኖር ራሱን ይበላል። ምን አይነት ታምር ነው? ምን አይነት ታምር ነው? ምን አይነት ሚስጥር ነው? ሰው ራሱን ፈጥሮ ራሱን የሚበለው ይገርማል፣ ይደንቃል። የአውሬዎች ማህበር ሊቀመንበር ሆኗል። ከሰላም አውድማ ጥላቻን ያመርታል። ከአንድ የሰው ዘር ዋርካ ቅርንጫፍ ይመዛል። ባልኖርንበት ዘመን ግፍ ይነሰንሳል። ሬ ሀገር ያለህ፣ ሬ ሰው ያለህ፣ ሬ ሕግ ያለህ፣ አንተ የማርያም ልጅ መፍትሄ ስጠባክህ። አትር ሳይች ኢትዮጵያ ናት የፍጻሜ ርስትህ። እስከዛ ይህንን ሰቆቃ ዝም ብለሽ ከምታይ፣ ሀገሬ ኢትዮጵያ ወደ ላይ ከፍ በይ ይቅር እባክሽ የገደለው ባልሽ የሞተው ወንድምሽ ሲተረኬ ኖረ ይጭፍን ብሂልሽ ለፍርድ የማይመች ሆኖ ግራ አጋባሽ። የምድር ህብርጌጥ የሰውነት ጣራ የዓለም ቀልብ ሳቢ የፍጻሜ አሸራ የቃል ኪዳን ሀገር አትድከም ያደራ ሁሉም ሀገር ጠፍቶት ማያ ማደሪያ ያኔ ተወርጃለሽ። ከፍ በይ ኢትዮጵያ፣ ያ ባህር ትግስትሽ ሞልቶ ከፈሰሰ ጠራርጎ ይወስዳል ቱማታ እየመታ መሬት እየላሰ ለዛ ነው ጥያቄሽ የሚከብደው መልስ የሚናፍቀው መላሹ መልስ አቶ የግብ ስልቻውን ካናቱ ላይ ሰቅሎ ይዘረግፈዋል። እውነታን አምክኖ ሐሰትን ፈልፍሎ በምስኪን እናቱ በሀገሩ ምሎ የከሳ አጥንትሽን እየገጠገጠ አይጠግብም ምራቅ። ከፍ በይ ወደ ላይ፣ ከፍ በይ ወደ ላይ። ከተስፋ ሰገነት መመራቱ ይብቃሽ፣ በሞተ ጭንቅላት። በ2013 ተጻፈ።